ስለ ቀነኔ አዱኛ አዲስ ነገር አግኝቻለሁ ብሏል፣ ዮኒ ማኛ ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን ዋላችሁ፣ እንደምን መሳደረሳችሁ? እግዚአብሔር ይመስገን፣ እኔ ሰላም ነኝ። ታዲያ ዮኒ ማኛ ቀነኔ አዱኛ የሞተችው ነብሰ ጡርም ነበረች። አርቲስት ጎሳ ከዚህ ፊትም ማለት ነው ከዚህ ፊትም ደግሞ ከጓደኛው ጋራ ተጣልቶ በአዲስ አበባ መደር ላይ ጥይት እንደተማዘዙ እንደተኮሰ ይታወቃል። ስለዚህ ቀነኒ በማርገዟ ደስተኛ አልነበረም። ከፎቅ ላይ ወርቃ እንድትሞት ምክንያቱ እሱ ነው ሲል ዮኒማኛ እንደዚህ አይነት መረጃ ይዞ መጥቷል ማለት ነው እንዲሁም ደግሞ እናቱ የቀነኒ እናት የልጄ እንደማውጡልኝ እያለች ነው ያለችው። በተለያየ ሶሻል ሚዲያ ላይ የምትናገረው ማለት ነው። እሱ ነው ልጄን የገዳላት፣ የልጄ ገዳይ እሱ ነው እያለች ነው ያለችው ማለት ነው። እንግዲህ እንደሰማችሁት፣ እንዳለ ሶሻል ሚዲያው ላይ ማለት ነው። ስለ ቀነኒ ፍትህ፣ ስለ ቀነኒ እየተባለ ነው ያለው ነገር ግን አንዳንድ ሚዲያዎች ላይ ደግሞ እሱ እንዳልሆነና ከእስር እንደተፈታም እየተነገረን ያለው። ዩኒማኛ በድጋሜ ስለሱ ደጋግሞ እያነሳን ያለው፣ አዎ ነብሰ ጡር ስለነበረች ደስተኛ አልነበረም። በዛ ምክንያት ነው የገደለው። ሌላ እጮኛ አለችው። ያችው እጮኛ ይህንን ነገር እንዳታቅበት ፈርቶ ነው ቀነኔን ከራሷን ወርውራ እንድትገድል ያደረገው እያሉን ያሉት ማለት ነው። ቤተሰብ እንግዲህ አንዳንድ ጊዜ በሀገራችን ላይ ሰዎች ሞተው እንዲሁም ደግሞ ፍትህ አይገኝም። እውነት ለመናገር ታሞ መሞት አንድ ነገር ነው። በጣም ብዙዎቹ በሜዳ ላይ እየቀሩ እያለን እናውቃለን። በቅርብ በተወለድኩበት አካባቢ ላይ ከአዳማ ወደ ክፍለ ሀገር ሄዳ ቡና ስሸጥ የነበረች እህት እንዲሁም ማለት ነው እውነት ለመናገር ተገላ ነው የተገኘችው። ነገር ግን የቀበሌው አስተዳዳሪ ምን አደረገ? ከሌሊቱ ሶስት ሰዓት ነበር ሬሷን ራሱ የቀበረው የሰው ልጅ ሬሳው ራሱ ረፍት የማያገኝበት ቦታ አለ ማለት ነው። ፍትህ የሌለበት ሀገር ላይ ያለ ነው ና ለብዙዎቹ አገርን ለቆ ለመሰደድ ና በስደት ላይም ስቃይ፣ መከራ፣ ህመም እረሀብ እንዲጋለጡ የሚያደርገው ማለት ነው የሀገራችን ሰላም ማጣት ነው። እስከዛሬ ድረስ እንግዲህ ለስንት ዓመታት ስናስተናግደ የቆየ ነው ነው ና ፍትህ እንላለን አሁንም ማለት ነው አሁንም ደግመን ደጋግመን ፍትህን እንጠይቃለን ለወገኖቻችን ለተጎዱ ወገኖቻችን ማለት ነው። ለሞቱት ነፍሳቸውን ይማር እያል እንግዲህ በህይወት እኛ ያለ ነው ደግሞ ፍትህ እንጠይቅ ማለት ነው። ለዚህ ቻራ አዲስ ከሆናችሁ ላይክ፣ ሽር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ አዲስ ዜና እስከመጣላችሁ ድረስ ቸር ቆዩኝ። አመሰግናለሁ።